እየሰሩብን ያሉት ኤልሳ፣ አንደኛ ነገር ኤልሳ መታሰር አለባት። እሷ ካልታሰረች አባቷ በፍጹም በሰላም እንደዚህ እንደ ድሮ የራሱን ሕይወት አዲስ እንትን መንት ማለት አይችልም። ልዑል እንደ ድሮ እሱን መጠበቅ፣ ታውቃላችሁ ጊዜ የለውም ሰዓት የለውም። በየሰከንዱ እንግዲህ አዳዲሱ ነገሮች እየመጡ አሁን ደግሞ የዚህ የአቤል ጉዳይ አለበት። ይህ ሁሉ እየተጠቀሙ በዚህ ሰዓት ደግሞ እነሱ ደግሞ ልዑል ያለበትን እንትን ስለሚያውቁ ሁለታቸው ልክ ወዳጅ ልክንትን እንትን መስለው እንግዲህ አባቷ ቤት ገብተው አባቷን በምን አደንዝዘው እንግዲህ ንብረቱን ለመውሰድ እንደፈለጉ አልታወቀም። ልዑል ደግሞ ይሄ ነገር ገባውና ጀግናችን እንግዲህ እዛ ቤት አለ ተብሎ ሲሄድ እንግዲህ አባቷ ቤት ኤፍሬም የተባለው ሰውዬ አልነበረም። የልሳ እንደተለመደው አንተ ከአባቴ የቀርብኸው ነው ወይ? ምንድን ነው ከአባቴ ጋር ልታለያይኝ እንደዚህ ምናምን ዘረፍ ዘረፍ ዘረፍ ዘረፍ በቃ ምንም የምታረገው የምትሰረው ነገር በቃ። ጥፊት አለባት ልጅቷ። የሆነ የሆነማ ነገር አድርጎባታል። ኤፍሬም የተባለው በየልሳ ላይ የሆነ ነገር አድርጎባታል እንጂ ሰው በሕይወት ሰው ጤነኛ ሙሉ ጤና ቢሆን መቼም ለአባቴ ቀጥታ ቤቱ ድረስ ጥላት እያልሄድ፣ አባት ነው። ባለፈው ያ ሁሉ ብትናገረው ልጄ የት መሄጃ አላት ብሎ አስጠጋት። እሷ ደግሞ ይሄንን እንትን ተጠግታ ተጠቅማ ልትጎደው ትሞክራለች። ንብረቱ አሁን ልዑል ያሳሰበው የአባቷን ንብረት እንትን እንዳይልባት። አባትየው ለምን መጣች፣ ለምን ቤት አልተከራየችም? ብር አለህ ምን አለው፣ በውጭ ለምን አልተከራየም ሲባል፣ ልጄ አጠገቤ እንድትሆን ነው የምፈልገው። አንድ ልጄ ናት፣ እንድትርቀኝ አልፈልግም። እዩት የአባትየውን የዋህነት ተመልከቱ። የዛሬ ስንት ወርም እንደዚህ ሲጠየቅ ስለ ልጁ እጅግ በጣም እንደሚወዳት ለልጁ ያልሆነለት ያልሆነላት ነገር የለም። ይህም ሁሉ እየተጠቀመች እንደዚህ አይነት አባት አግኝታ እድለኛ ነኝ ብላ አባቷን ተንከባክባ እንደዚህ እንትን ብላ መያዝ ስትችል፣ ከሌላ ወንበዴ ጋር የአባቷን ንብረት ለመውሰድ ለመውረዝ፣ ያው ሰው ነች። ስትሞች ማንም ሰው ቁሞ አይቀርም። ሁሉ ነገር የእሷ ነው። አላወቀችም፣ እንጂ ልጅቷ የሆነች ደነዝ ደደባት ሆን ኑሮ አባቷ በሕይወት እስካለ ድረስ አስደስታ መኖር ትችል ነበር። በኋላ የእሷ ነው፣ ሁሉም ነገር የእሷ ነው። እሷ ግን ምንም። እኔ እንጃወገ የሆነት እንዴት ብዬ እንደምነግራችሁ አላውቅም ስለ ኤልሳ ልውልንም ትልቅ ችግር ውስጥ ልትከተውን አሁን አባትየው የሆነ ነገር ቢሆን ልውል ዝም አይላቸው ቃል ገብቶለታል እስከ መጨረሻው ድረስ ልጅህ አብራኝ ባትኖርም አንተን ግን በቻልኩት አቅም ሁሉ አግዝሃለሁ ምንም ነገር ሲደርስ ምንም ነገር ሲል ምናም ብሎ ባለፈው ቃል ገብቶለታል አይታችኋል በእናንተ ፊት ኤልሳግነት በየጊዜው የምትሰራቸው ስራዎች ለአባቷም ለልኡልም እነሱን ለማጥቃት የማታደርገው የማትቆርጠው የማትሰርጠው ነገር የለም። አልተሳካላትም። እስካሁን በጣም ብዙ ርቀት ሄዳለች፣ አልተሳካላትም። አሁንም አይሳካላትም። ደካማ ሴት ብትሆን ነው ወገን፣ ለአባቷ እንደዚህ አይነት ነገር የምታስበው። እናቷ ምን አይነት የት እንዳለች ምን እንደሆነች ምንም በማይታወቅ ነገር እሷ ግን አሁንም፣ ስለዚህ ፍሬም የተባለውን ሆን ብላ ቢባስ ብላ አባቷ ቤት ይዛ ድረስ መሄድ፣ ቀጣይ ደግሞ ንብረቱን እንደተለመደው ሙሉ እንትኑ ድርጅቱን በራሱ ስም ያደርጋል። ከዛ እሷንም አባቷንም አላውቅም ብሎ ይጠፋል። ይሄ ሰውዬ አሳውሯታል ልጅቷን። እንዳታስብ የሆነ እንትን እንዳትል የሆነ ወይኔ አረንዶ እኔ አሁን ልውልን ነው መፈራለት። ልውል እዛ ቤት ከሄደ እንደተለመደው ልውልን እንዳያግተው ብቻ ነው የምፈራው። እሷ ሁን ብላ የምትፈልገው እሱ ነው። ኤፍሬም እንደሆነ ምንም ነገር ለማድረግ ወደ ኋላ የሚል ሰው አይደለም። ብዙ ጥቅሙን ብዙ እንትኑን ነው ያሳጣው። ንብረቱ ከተመለሰ በኋላ ኤፍሬም የተባለው ሰውዬ አሁን ላይ ምንም አይነት ጥቅም ምንም አይነት እንትን አያገኝም። የኤልሳ አባት ሙሉ በሙሉ በራሱ ስም ከሆነ በኋላ እና አሁን ይሄንን ሰው ልዑልም ቢያገኙ ይምረዋል ትላላችሁ? ማታጋጥም ማታጋጥም ማታጋጥም። እኔ ልኡል በጣም የታዘብኩት ነገር ልንገራችሁ። ለምንድን ነው የልሳ የማትታሰረው? ለአባቷ ጥላት ጥላት ይዛበት ቤቱ ድረስ እየሄደች ነገ ደግሞ ለሱም የሆነ ነገር እስከምታደርገው ድረስ ነው የሚጠብቀው ይሄ ልኡል የተባለ ሰውዬ። እስካሁን ድረስ ስንት ሰው ታሰረ? ስንት ሰው እሷ ግን ምንም ነገር ምንም ወንጀል እንደሌለባት እንደ እሷ ወንጀለኛል እንዴ? በጣም አናዳኛለች። ይቅርታ አድርጉልኝ። የእውነት አናዳኛለች። አባቷ በጣም ነው የሚያሳዝን። ልዑል ፈቅዶ ወዶ ነው እንትን ያለበት እሱ በኋላ የሆነ ነገር የሆነ ወይ አግተው ወይ የሆነ እንትን ቢሉት፣ በኋላ እራሱ ነው የሚቆጨው። አሁን በጊዜው እዛ አጠገቡ እያለች ይቺ ልጅ ማሳዝ ይችላል፣ መብት ነው። ብዙ ማስረጃ የእሷ ብዙ ማስረጃ እጁ ላይ አለ። ልጅቷ በአጠቃላይ ጤነኛ አይደለችም። እናቷ የት እንዳለች አታውቅም። ግን እሷ ግን አሁንም ለአባቷ ነው እንትን የምትለው። ሆን ብለ አባቷን እንዲታገት አባቷ ንብረት እንዲወረስ ይሄ ነው እቅዷ። ልጅቷ ከጤናዋ ብትሆን እንደዚህ ነገር አታደርግም። በመጀመሪያ ኤፍሬም የተባለው ሰውዬ የሆነ እንትን ያለባት ነገር አለ። አቤቱ አንተ ጌታ አንተ ትናንት ቪዲዮ አለቀቀም? ምን ሆኖ ነው እያላችሁ ብዙዎቻችሁን ትስትሉ። እኔ ባለው ከሶስት ቀን በፊት የለቀኩላችሁ ስለ ኤልሳ ነበረ። እሱን ከሰማ በኋላ እንዴት ነው ቪዲዮ የሚለቀው? የኤልሳ አባት አያሳዝናችሁ? ምንም በማያውቀው ትልቅ ችግር ውስጥ እየከተተችው የገዛ ልጁ ልኡል ይህንን እያየ ዝም የሚል ይመስላችኋል? ቤት ውስጥ ድረስ ሂዶ ንብረት ውስጥ ከሚወረስ ዝም የሚል ይመስላችኋል? በኋላ የሆነ ነገር ካጠቁት የሆነ እንትን ሰውየውን እንትን ካሉት በኋላ ፍለጋ ብሄድ ልኡል ምንም አይጠቅመውም። አሁን ላይ ግን ቤት ውስጥ ገና ገና ሲገባ ይህን ሰው እጅ ከፍንጅ መያዝ አለበት። እሷ ተዋት እሷ ተዋት። እሷ እንደፈለገች እየፈነደዘች ነው። ማን እያስራታል? እሷ ነው ኤልሳ እንደፈለገች ትሆን ተብሎ ተፈቅዶላታል። ግን ኤፍሬም የተባለው ሰውዬ ደግሞ ከተያዘ መታሰሩ አይቀርም። ጨጓራችሁ ይቃጠል በእናታችሁ። ለማንኛውም እንግዲህ በቅርቡ እነዚህ ሁለት ወንበዴዎች ይያዛሉ ብዬ ተስፋ አደርጋለሁ። የልሳም ትታሰራለች ብዬ ተስፋ አደርጋለሁ። ምንም አይነት እንትን ቢሆን ልኡል ዝም አይላትም። ኤፍሬም የተባለውን ሰውዬ ያልቅለታል። እንግዲህ አሁን በዚች አሳቡ በዚች በልጅ በምን እያለ እያሳብበ አባቷን እንትን ለማለት ያቀዱት እቅድ እንግዲህ ከሽፎባችኋል። ልኡላችን እንግዲህ ትናንት ዕለት እንግዲህ አግኝቶት ቢሆን ደስ ይል ነበር። ግን ደግሞ እንዳጋጣሚ አጋጣሚ ሆኖ አልተገናኙም። የልሳ ብቻ ናት እና አባቷ። ስለዚህ ነገ ምን እንደሚፈጠር አናቅም። የዛሬን እንጂ ነገን አናቅም። ቀጣይ ደግሞ የእነዚህ ሰዎች እርምጃ ምን ይሆናል? ኤፍሬም ምን አስቦ ነው? በጣም ነው የሚያሳዝነው። ሰው በዚህ ያክል ክፋት አረመኔነት፣ ጨካንነት፣ አባት ይኖረዋል። እርግጠኛ ነኝ ንብረት ራሱ ሰርቶ ማግኘት ይችላል። በሰው ላብ አንዳንድ ሰዎች ልብላ ቁጭ ብዬ የሚሉ ሰዎች አናድርጋችሁ፣ በሰው ላብ ሰው በሰራው እኔ ቁጭ ብዬ ልብላ የሚሉ ሰዎች፣ እንደዚህ አይነት ሰው ነው ያለው። ታዲያ ለእንደዚህ አይነት ሰው እኔ ሲጀመር የእውነት ለመናገር እንደነዚህ አይነት ሰዎችን እንደዚህ እንደዚህ ብዬ ለማውራት ራሱ እንትን ይሉኛል ይከብዳሉ፣ ሰዎቹ ራሱ። የዚህ ደግሞ ትንሽ ባሰ፣ የኤልሳ ደግሞ ባሰ። ከጊዜ ጊዜ ጊዜ ስታጭም ልቅልቅ ቦካችብን ለወላጅ አባት ያልሆነች ኤልሳ ለማንም ሰው ምትራራ አይደለችም፣ ለማንም ምትራራ አይደለችም። መጀመሪያ ሰው ማክበር ካለብሽ ከቤተሰቦች ይጀምራል ክብር። ከዛ በኋላ ከውጭ ያለ ሰው ከጎረቤት ምናምን እያለ ነው እንጂ ቤተሰቦች ሳታከብሪ ሌላ ሰው ታከብራለች ማለት የማይሆን ነገር ነው። ልዑልን ግን አመሰገንኩት። እሺ ይህን ነገር ከሰማ ሁሉንም ትቶ የአቤልን ትቶ ወደዛ አለ በመሄዱ የእውነት በጣም ትክክለኛ ምን አይነት ልጅቷ ምን አይነት እንትን እንዳለባት ምን አይነት ችግር ውስጥ እንደገባች ይረዳታል እኮ ልጅቷ ከጤናዋ እንዳልሆነ ልዑል ያወቀላት ይመስለኛል። እኛንን እንጂ ያላወቅንላት ልዑል አውቆባታል። ልጅቷ ጤነኛ እንዳልሆነች ሞት ደግሞ አባቷ እንዳይጎዳ ደግሞ እያደረገ ያለው ልዑል በጣም የእውነት የሚመሰገን ነገር ነው። ሁል ጊዜም ልውል ለሰዎች ነው ሰዎች ክፉ ነገር እንዲደርስባቸው በጣም እግዚአብሔር ይስጠው፣ ወንድማችን ክፉ ነገር አይንካ። ሞት ደግሞ አሁን የልሳን እንደው እንደምንም አድርገህ ብታሳስራት ደግሞ ሞር ደግሞ በጣም ትመሰገናለህ፣ ልዑላችን ማለት ነው። ኤፍሬም ጉዳይ እንግዲህ አንድ ቀን እጅህ ውስጥ ሲገባ የእጁን ያገኛል። እስከዛ ድረስ ይፈንጥዝ። ያው ልዑል፣ ምንም ነገር ቢሆን በዚህ አቤል ጉዳይ ራሱ ስራ ምንም ቢበዛበት አባቷን ጠባቂ፣ ከዛ ሰፈሩ ምናምን እነሱ እንትን ሲሉ? አስቀምጦ ነው እንትን የሚንቀሳቀስለት። ምክንያቱም አሁን ላይ ያለው ችግር እያያችሁ ነው። ስለዚህ ሆን ብለው እንትን ሳይሉ ሳያጠቁት፣ ልዑል ደግሞ በተቻለው አቅም እንግዲህ የነዚህ ሰዎች ተንከሴ ሲሆነች ልጅ የእሷን ችግር ለመፍታት የግዴታ የእሱ ሰዎች መኖር አለባቸው የልዑል ሰዎች ማለት ነው። ኧረ ሰው ጮካይ ነው ወገን! ኧረ ሰው ጮካይ ነው! ኧረ ሰው እንዴት አይነት እንዴት እንዴት አይነት ዜጋ ሰው አለ! ገንዘብ ብቻ የሚያሳድጉ ሰዎች ግን አናድዷችሁ። በዛውም ባልሰሩት ምንም ባለፉበት የሰው ንብረት ካልወረስኩ የሚሉ ሰዎች አረ በመድኃኒዓለም ስት ሰው አለ በየቤቱ ስንት ስት ጂ ሉንታ የሚባል ነገር አለ ትንሽ የሆነ ለሰው ልጅ ክብር ከዚህ ደግሞ ባስ እየባሰበት ነው የመጣው ሰውዬ አይሰራም እንዴ በቃ ይሄ የሰው ንብረት የፈለጉ እንትን የለመዱ ሰዎች በፍጹም እራሳቸው ሰርተው የሚለወጡ አይመስላቸውም። በየሰከንዱ በየእንትኑ የሰውን ድክመት የሰውን እንትን ነው የሚፈልጉት። ይሄ ሰው በኤልሳ እያማሃኝ ልክ እሷን እንደሚወዳት እንትን፣ እሷን ወዷት አይደለም፣ ንብረቱን ለመውሰድ ነው። ከኤልሳ ጋር የፍጤ ሙጥጥ ያለባት እንጂ ትክክለኛ አፍቃሪ አይደለም። የእሱም ልጅውን የማን ልጅ ሆነ ጊዜ አይታወቅም። ገና የዲኤንኤ መመርመር አለበት ልጁ። እርግጥ እኔን አያሳስበኝም የማንም ይሁን የማንም፣ እሷ እናቴ የተባለችው ትጨነቅበት። ግን ደግሞ አባትየው እንደዚህ የሆነ ሲገባበት እንደሰው ያሳዝናል። ዋይዋይ ዋይ ትዕግስት ይብላል። ለማንኛውም ጋይዝ እንግዲህ የዛሬው ቪዲዮ የልውላችንን እንግዲህ መግቢያ ላይ አደርግላችኋለሁ። ምን እንደተሰማችሁ በልሳ ጉዳይ ላይ ያላችሁን አስተያየት ጻፉልኝ። ቪዲዮውን ደግሞ ስትጀምሩ በላይክ ጀምሩ። አዲስ ከሆነ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብት። እወዳችኋለሁ፣ አከብራችኋለሁ ለምታበረታቱኝ። አዳዲስ ነገር ሲኖር ደግሞ እንግዲህ በሌላ ነገር መጣላችኋለሁ። ሰላማችሁ ይብዛ እያልኩኝ ሰናይ ምሽት ይሁንላችሁ። ባይባይ